በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው የንባብ ልምምዳችን ደግሞ ትምህርት አዘል የሆነ የንባብ ልምምድ ነው ይላችሁ የመጣው የአማርኛ ፊደላትን ወይም ደግሞ የፊደል ገበታዎችን ቀርጾ ይዞልን የመጣ ሰውዬ እንዴት ሀሳቡን አመነጨው ወይም ደግሞ ወደ ፊደል ገበታዎችን እንዴት ቀረጸልን የሚለውን ነገር እያየን እንለማመዳለን። ቀጥታ ወደ ቪዲዮችን እንሄዳለን፣ ነው ወይም ደግሞ ወደ እናችን ስንሄድ እንዴት እንዳመጣቸው ሀሳቡን እያየን በስተዛው ደግሞ ንባባችን እንለማመድ ያለን ማለት ነው። እንዴት ሀሳቡን እንዳመጣቸው እያየን ሁለት ጥቅም አለው። ቀጥታ ወደ ትምህርታችን ወይም ደግሞ ወደ ንባባችን። እሺ፣ የምንባባችን ርዕስ እናስተዋውቃችሁ ትላለች የአማርኛን ፊደል ቀርጾ ወደ ትምህርት ወይም ደግሞ እንደዚህ መግባቢያ እንዲሆን ያደረገልን ሰውየን ታስተዋውቀናለች። በዛው ደግሞ የንባብ ልምምድ እንለማመዳለን ማለት ነው። እናስተዋውቃችሁት ትላለች። ቀኝ አዝማች ተስፋዬ። ቀኝ አዝማች ተስፋዬ። ስታነቡ ደግሞ መጀመሪያ ለጀማሪዎች ቀስ ብላችሁ ረጋ ብዬ መጀመሪያ ረጋ ብዬ ከዛ ፍት እነዛ ደግሞ በደንብ ፈጠን ብዬ አነበዋለሁ ልክ እንደዚህ እያረጋችሁ እናንተ እንትን ለማመዳላችሁ ማለት ነው መጀመሪያ እኔ ረጋ ብዬ አነብላችኋለሁ ከዛ ፈጠን እያልኩ አብረን ለማመዳለን ማለት ነው ቀኝ አዝማች ቀኝ አዝማች ተስፋ ቀኝ አዝማች ተስፋ ገብረ ገብረ ስላሴ ስላሴ ቢልልኝ ቢልልኝ ቢልልኝ ይባላሉ። ቀኝ አዝማች ተስፋዬ ገብረ ስላሴ ቢልልኝ ይባላሉ።

ክፍለ ሀገር ክፍለ ሀገር ነው ክፍለ ሀገር ነው ከእጽዋት ከእጽዋት ከእጽዋት ቀለም ከእጽዋት ቀለም ያዘጋ ጃሉ ቀለም ያዘጋጃሉ ያዘጋጃሉ ብራና ብራና ፍቀው ፍቀው በመቃ ብዕር በመቃ ብዕር ይጽ ፋሉ ይጽፋሉ ግንቦት ግንቦት ሀያ ስድስት ቀን አስራ ዘጠኝ ዘጠና ሁለት አመተ ምህረት በዘጠና ሰባት አመ ታቸው አመታቸው አርፈዋል አርፈዋል። ነገር ነገር ግን ስራ ነገር ግን ስራቸው ትውልድ እስካለ እስካለ ድረስ ይቀጥላል። ትውልድ እስካለ ድረስ ይቀጥላል። እኚህ እኚህ አባት አባት እኚህ አባት አሁን አሁን እናንተ እናንተ ከቅድመ ከቅድመ መጀመርያ መጀመርያ ኬጅ ኬጅ እስከ አሁን እስከ አሁን እየተማራችሁበት እየተማራችሁበት ያለው ያለው የፊደል የፊደል ገበታ ያለው የፊደል ገበታ የጻፈ የጻፈ አባት አባት ናቸው ናቸው። የፊደል የፊደል ገበታን የፊደል ገበታን በሶስት በሶስት ረድፍ ረድፍ በመክፈል በመክፈል በሃሁሂ መልክት መልእክት ዮሐንስ ዮሐንስ አቦጊ አቦጊዳ ማለት ነው። አቦጊ በእጃቸው በእጃቸው በመጻፍና በመጻፍና

ሙሉ እንዲዳረስ እንዲዳረስ አድርገዋል አድርገዋል። ስለዚህ ስለዚህ ሁልጊዜ ሁልጊዜ ልናስታውሳቸውና ልናስታውሳቸውና ልናመሰግናቸው ልናመሰግናቸው ይገባል። ልጆች፣ እናንተም እንደ ተስፋ ገብረ ሥላሴ ለወገንና ለወገን እና ለሀገር የሚተርፍ የሚተርፍ ስራ ለመስራት ለመስራት ጎበዝ ጎበዝ ተማሪ መሆን አለባችሁ ጎበዝ ተማሪ መሆን አለባችሁ። አሁን ደግሞ ከዚህ በኋላ እንዲያርገና እንበን ከጨረስን በኋላ ቀስ ብለን እንደዚህ ከጨረስን በኋላ ፍጥን ብለን ደግሞ ምንለዋለን? እናነባዋለን ማለት ነው። ፍጥን ብለን ምንለዋለን? እናነባዋለን ሁሉን ማለት ነው። እሺ፣ ከመጀመሪያው ጀምረን ደግሞ ፍጥን ብለን ስናነባው መጀመሪያ ቀስ ብለን አነበብን። ከዛ ደግሞ ከተለማመርን በኋላ ፍጥን ብለን እናነበዋለን። ፍጥን ብለን ስናነበው ቀኝ አዝማች ተስፋዬ ገብረስላሴ ቢልልኝ ይባላሉ። አርበኛና መምህር ናቸው። አባታቸው መምህር ገብረስላሴ ቢልልኝ ይባላሉ። እናታቸው ደግሞ ስእል ስዕለ ሚካኤል ወልደ አብ ናቸው የተወለዱት ታህሳስ 24 ቀን 1894 አመተ ምህረት በቡልጋ ክፍለ ሀገር ነው። ከእጽዋት ቀለም ያዘጋጃሉ ብራና ፍቀው በመቃ ብር ይጽፋሉ። ግንቦት 26 ቀን 1992 ዓመተ ምህረት በ97 አመታቸው አርፈዋል። ነገር ግን ስራቸው ትውልድ እስካለ ድረስ ይቀጥላል። ትውልድ እስካለ ድረስ ይቀጥላል። እኚህ አባት አሁን እናታ እናንተ እኚህ አባት አሁን እናንተ ከቅድመ መጀመሪያ ኬጅ እስከ አሁን እየተማራችሁበት ያለው የፊደል ገበታ የጻፈ አባት ናቸው። የፊደል ገበታችን በሶስት ረድፍ በመክፈል በሃሁሂ መልእክት የዮሐንስ ባቦጊ በእጃቸው በመጻፍ እና በማሳተም የኢትዮጵያ ሕጻናት በሙሉ እንዲ ደርስ አድርገዋል። ስለዚህ ሁልጊዜ ጊዜ ልናስታውሳቸውና ልናመሰግናቸው ይገባል። ልጆች እናንተም እንደ ተስፋዬ ገብረስላሴ ለወገንና ለሀገር የሚተርፍ ስራ ለመስራት ጎበዝ ተማሪ መሆን አለባችሁ። እሺ፣ እንደዚህ ያደረጋችሁ እውትን ለማመድ አላችሁ? መጀመሪያ ቀስ ብላችሁ ከዛ ፍጥን እያላችሁ ትለማመዳላችሁ ማለት ነው ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን ከጀማሪ እስከ ማንኛውም ያለ የውቀት ደረጃ በማስተማር ላይ እንገኛለን ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል በቴሌግራም በይሞባይል ሀሳብ በምትፈልጉ ሶሻል ደውሉልን ለዛሬ ይመስላል መልካም ጊዜ ሰናይ ቆይታ